ሰላም ሰላም ውድና እየተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 27 ወይም ጁን አራት የምንዛሬ መረጃዎችን ከባንክም ከጥቁር ገበያም ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ ያለን፣ ወደ እለቱ ወደ ዛሬው የምንዛሬ መረጃዎችን በቀጥታ እናልፋለን። በዛሬው እለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ34 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ከ08 ሳንቲም ገሶ 134 ብር ከ73 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ተገሶ 133 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 178 ብር ከ54 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 150 ብር ከ66 ሳንቲም ገዝቶ 153 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ47 ሳንቲም ተገዝቶ 151 ብር ከ44 ሳንቲም እየተሸጠ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር ከ53 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 161 ብር ከ29 ሳንቲም ገዝቶ 164 ብር ከ51 ሳንቲም እየተሸጠ ነው። በንግድ ባንክ 155 ብር ከ45 ሳንቲም ተገዝቶ 158 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 114 ብር ከ46 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር ከ38 ሳንቲም ገዝቶ 98 ብር ከ31 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ25 ሳንቲም ተገዝቶ 95 ብር ከ11 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገቢያ 101 ብር ከ39 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው፣ 85 ብር ከ84 ሳንቲም ተገዝቶ 87 ብር ከ56 ሳንቲም እየተሸጠ ነው። በንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ነው። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ86 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 በር 38 ሳንቲም ተገዝቶ 18 በር 75 ሳንቲም እየተሸጠ ነው። በንግድ ባንክ 17 በር 87 ሳንቲም ተገዝቶ 18 በር 22 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 212 ብር 38 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 512 ብር ከ25 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ84 ሳንቲም ሲመነዘር የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ተገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ67 ሳንቲም ተገዝቶ 36 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ91 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ92 ሳንቲም ተገዝቶ 35 ብር ከ62 ሳንቲም በመሸጥ ላይ ነው። አንድ የኦማኒ ሪያል በጥቁር ገበያ 49 ብር ከ05 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ76 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 417 ብር ከ44 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ02 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ16 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያን ይመስላል። እስከ መጨረሻው ድረስ ተከታተላችሁን ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።